ጠብቃችሁ ነበር። ቆይ፣ ምን ምን እንዳርግ ነበር? ቆይ ንገቷ። ሰባት ወደፊት ሰባት ወደኋላ። ቤተሰብ አይለፍልህ። እንዴት ጨጓራዬን እርር እንዳርጋችሁኝ፣ አላህ ምስክሬ ነው ሁላችሁ። ምን ደሞ የሆነ እኔ ባምፒን ቪዲዮ እንዳርጌ እየቀረስኳት ሲነካ፣ ዞር ዞር ምን ላርግ ሲነካኝ ምላ ወየ ወየ ወየ ብዬ ልጩ ምን እንዳደርግ ነው? ንቀቷ እንዲህ ብዬ ዞሪ። ከዛ ተነስቷል፣ ስክሪንሻት ምናምን አድርጋችኋል። ከዛ እዩ ስታዩ ምናምን እዩ ስታዩ እዩ። አሁን ለካራክተር ብለሽ አሁን በቀደም የለቀቅሽው አንድ ቪዲዮ ነበረ፣ ሰካራ መሆንሽ የጻፍሽው፣ እራስሽ ነሽ? ራሴ የጻፍኩት መላጣ ሆነሽ ግቢ እያለሁ ነው የጻፍኩት። ባይዘ እንጂ ግቢ ተማሪ እያለሁ ነው የጻፍኩት። ግቢ ሁለተኛ ዓመት ነው ምናምን ያለው ከደብተር ጀርባ ሰው ይማራል፣ እኔ ይህን ነው የምጽፈው። ምን አስተያየት አየሁ መሰለሽ? ደቂቃ የዩቲ ስምንት ደቂቃ ፊልም ከይፈለጋል ይበልጣል አስተያየት ስላየ ከአንዳንድ ፊልሞች ይሻላል አይነት አስተያየት ይላል ሰው ይለኛል። በእርሳት ነው ለእኛ ቀጣይ ወደ ፊልም ነው። አንዳንዱ ደግሞ ለገጸ ባህሪ ብለሽ ጥንባሆ ይዘሽ ሲያዩ ደግሞ ይቃወማል። እንዲሁም በዚህኛው ቪዲዮ ብዙ ከዚህ በፊት ደግሞ ሌላ ተቃውሞ ነበረ? አዎ አይ ብዙ ሁሌ እኮ ተቃውሞ ያው አይጠፋም፣ ተቃውሞ አይጠፋም። አይዞ ሽሽ ማርቲ ማርቲ ሰላም ነሽ? እንዴት ነሽ? አይዞሽ አይዞሽ። እንደው ስለ ፍቺው ያው በኋላ ላይ እናወራለን። እንደው አሁን ከተፋታችሁት ባልሽ ጋ እንዴት ነበር የተዋወቃችሁት? ያው ብቃችንማ ቲክቶክ ላይ ነበረ። ኦ ቲክቶክ ላይ በምን ማረከሽ? አንበሳ አወራችሁ ለነገሩ ነው ከባለቤቴ ጋር የተዋወኩት አንበሳ ላይ ነውና፣ አንበሳ አውቶብስ ስትወርድ ሰዓት ያ ሁለት ወራ ማውረድ። ያው ከዛ እንዴት ነው አብራችሁ በፍቅር ኖራችሁ ከዛ ማጠፍ። ኦ በፍቅር ጦፋችሁ። አረበጊ ኦ እንደው ከዛ በኋላ ሽማግሌ ላከ ተጋባችሁ እሱኮ ነው ዋናው ታሪክ ሽማግሌ መላኩ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ ይህ ይሄ ትልቁ አበባ አዎ ሽማግሌ ሲመጡ እሺ ይዘው ገቡ እሺ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ የሽምግልናው ቀን እሺ ከዛ ከንፈሬ ከንፈርሽን ነ ይሄ ፎቶ ብዙ ሰዎች የተቀባበሉት ይሄ ፎቶ ሱ ነው። እሺ ንቡ እንደዚህ ያሳበጠው ከንፈርሽን ከዛ ምን ተፈጠረ? እኔ ለንቦጫም ሴት አልፈልግም ብሎ ባልሽ እኔ ለንቦጫም ሴት አልፈልግም ብሎ ተጣላሽ። ህዝቡስ ምን አለ? ህዝቡ ደግሞ ቱርኬዳ ነው ከንፈሯን ሰርጀሪ ተሰርጣ ነው አለ። ከዛ ደግሞ እናንተ ጋዜጠኞች ምን አረግን? እኛ ደግሞ እናንተ ጋዜጠኞች ደግሞ ባሏ መቷት ነው አላችሁ። አዎ ማርታ ደብድቡ አባረራት የተባለ ስለዚህ፣ ታቸው ከሶስት ያጣ ሆነች። ከባልሽም ማለዎች ከሶሻል ሚዲያ ነው ከነቡ አለሆነች አይዞሽ ታንቺ የትዳር ስብራት ተነስተሽ እንደው ምን ማለት ትፈልጋለሽ? ማርቲ፣ ያው ሳትግባቡ አትጋቡ። ኦይ ሽማግሌስ ይላት ደግሞ አበባ የሚመጣ ከሆነ የነብ ቆራጭ አድርጋችሁ ውረዱ ስትባሉ ውረዱ ነው እንግዲህ። በምስራቅ አፍሪካ ሳይቀር እህታችን ታሽታለች፣ ቲክቶክ ላይ ታቋታላችሁ። የት እንግዲህ ሰይፉ ቤቤስ እንግዳ ነች ዛሬ፣ ሞቅ አድርጉላት እንጂ እንደ ገጸ ባህሪ ነገር ሆኖ አሟረቱብሽ እንጂ አንቺ እኮ እንኳን ገና ላገባሽ ማለት ትሽፎሮ መማለች እንዴ እኛ ኮነ ስንቱ አፋልግ በነገራችሁ ላይ ዛሬ አምስት ዓመት የሰይፉ ቤቤስ እንግዳ ነብረሽ አደል አንድ ሚሊዮን ተከታይ ነበረች ጊዜ የመጀመሪያ በቲክቶክ አንድ ሚሊዮን ተከታይ ትንሽ ነገራቸው ያኔ አንድ ሚሊዮን እንደገባሽ የተለየ ነገር አድርገሻል ሲባል ነበር። ምንድን ነው? አንድ ሚሊዮኑ የገባው ጊዜ እንትን አድርጌ ነበረ፣ ከሰው ብር ሰብስቤ ከአንድ ሚሊዮን ብር በላይ ሰብስቤ እና እናሳርፍ ቻሌንጅ ጀምረ የነበረ የኩላሊት ታማሚዎችን ለአንድ ወር ለማሳረፍ ስለ ዲያሊሲስ እንዳያስቡ ብለን ከመቶ በላይ ለኩላሊት ታማሚዎች ለአንድ ወር የኩላሊት የዲያሊሲስ ወጪያቸውን ሸፍነናል። ጭውውት፣ ቀልድ ብቻ ሳይሆን ቁም ነገርም ታውቃለች። በጣም ደስ ይላል። በቅርቡ ደግሞ እንግዲህ በቲክቶክ አዋርድ ላይ ታጭተሻል።

በሱ ጉዳይ አለና ተጨማሪ ነገሮችንም ታውሪኛለች ተብሎ ይጠበቃል። አደለ አደለ፣ ሞቅ አድርጋችሁ እስኪ ትንሽ ሸኟት፣ በኋላ ላይ ትመለሳለች። በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። ሀሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሀሳባቸውን የሚከራከሩበት ነጥብ ካላቸው ይበበሰለ ሰው ተቀራርኮ አውርቶ ነገሮችን መፍታት ላይ ስከም ደረሳቸው አዎ እንግዲህ እኛ ከሳሽ አይደለንም። ስለዚህ እኛ ትክክል ነው የሰራነው ነገር አክቹዋሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለንም። ኑዛዜ ነው የተፈጸመው። ኑዛዜ ደግሞ በሸሪአው በእምነታችን መፈጸም ውዴታ አይደለም፣ ግዴታ ነው። ከሃይማኖት ጋር እስካልተጋጨ ድረስ፣ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር። ማስፈጸም ስለነበረ ምን አስፈጽመናል? ምንም ክፍተት እንደሌለው ተናግረናል። አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር። ስለዚህ እኛ ጥፋት የለም እያል የሆነን አካል ሂደን የምናናገርበት ምንም መንገድ የለም። ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንም በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ፣ በደንብ የሚያብራሩ ማብራሪያም ሰጥተዋል። ብዙ ጊዜ እንዳይነት ሰዎች የሚመጡት በቅንነትም ነው፣ በመተሳሰብ እሳቸውን ከመውደድም መሆን፣ ያለበት ህግና ስርዓት ስላለው ከሱ ጋር የሚጋጭ ነገር ካለ በእኔ በኩል የሀሳብ አለ ወይም ደግሞ በእኛ በኩል የሀሳብ ሚል አለ የሚሉ ሰዎች ካሉ ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ። ኤኒ ታይም በራችን ክፍት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከቡነ ማቲያስ ጋር በጣም ወዳጅነት አላቸው። አሁን ፎቶ ለየት ያለ ስሜት ይሰጣል አይደል? እውነት ወዳጅነታቸው እስከ መደዋወል ነበረ ወይንስ በተለያዩ አጋጣሚዎች ሲገናኙ ነው፣ እዛው ሰላም ይባባሉት? አዎ፣ አይ፣ ይደዋወላሉ። ይደዋወላሉም ይጠያየቃሉ። ከአባታችን ከፓትሪያርኩ ብቻ ሳይሆን ከካቶሊኩም አባት ጋር እንደዚሁ ያልተናነሰ ቁርኝት አላቸው እና በህመምም ይጠያየቃሉ። ሆስፒታል ድረስ መጥተው ጠይቋቸዋል አሁን በታመሙበት ሰዓት። እና የግል መደዋወልም አለ ያው በቢሮ በኩል ሆኖ እየተገናኙ አንዳንዴም እንደዚህ ኦፊሻል ያልሆኑ መገናኘቶች፣ መመካከሮች አሉ። እና ይመስለኛል አባታችንም በጣም ያዘኑበት ምክንያት አንዳንዴ አጠገብ ያለ ሰው ሲሄድ እንደዚህ ነው ምክንያቱም በእድሜ በብዙ ነገር የሚመሳሰል ሰው ስለሆነ ጓደኛህን ማጣት ነው ከምንም በላይ እና ስሜቱ ከባድ ነው። ምክንያቱም የቀብራቸው ቀን በሚሊኒየም አዳራሽ ሁሉም ማዝሟል። በተለይ ደግሞ የእሳቸው ሀዘን በፎቶ ለታሪክ ተቀምጦ ብዙዎች ሲያዘዋውሉት ነበረ። አይተዋል አይቸዋል ነው በጣም ልብ የሚነካ ነው እና ፍቅር ምን ያህል ድንበር ተሻጋሪ እንደሆን ነው የሚያሳይ ፎቶ ነው። እና አንዳንዴ ፍቅር ምንም ነገር እንደማይገድበው ነው የሚያሳይህ እዚህ ላይ እና ከዚህ ያው እንግዲህ ትውልዱ ብዙ ነገር ይማራል ብዬ ነው የማስበው። አንዳንዴ የኔ የምትለው ነገር ላይ ብቻ ሳይሆን እንደዚህ ነው በቃ ገደብ እንደሌለው ሰው በሚለው ካታጎሪ ነው። አሁን ሁለቱን አንድ ያረጋቸው እምነት አይደለም ሰው የሚለው ሰውነት የሚለው ካታጎሪ ነው። ምክንያቱም ይሄ የኔ ነገር አይደለም የእኔ ሰው አይደለም ወይም የእኔ እምነት አይደለም እያልክ፣ ስለዚህ አንድንም ነገር የሆነን ሰው ሊያስ በጣም ጉዳዩን አሁን እንዲያከብድ የሆነው እኮ አንድ በእስልምና ላይ ያሉ አባት ቢሆኑ አይገርምም። ምክንያቱም የሃይማኖት ጓደኛቸው ሞቱ ትላለህ። ስለዚህ ይሄ ነው በቃ በምንም ነገር ማያገናኝህን ሰው በሰውነት ብቻ አግኝተኸው ፍቅርን ስትገልጽ ይሄ ትልቅ ነገር ነው። የምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው። ትንሽ ውዝግብ የፈጠረው ቤታቸው ሳይሆን የተቀበሩት ተቋማቸው፣ መስጊዳቸው። ከመስጊዳቸው ጎን ደግሞ መካነ መቃብር አለ፣ አንድ ሺ ካሬ። ስለዚህ ምንም የህግ ክፍተት የለውም። በሸሪአ አኳያ እኔ አሁን ሸሪአውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ምንም አይነት የሸሪአ ክፍተት የለው፣ ምንም አይነት የህግ ክፍተት የለው። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም። ከእዛ ወደ መቃብሩ ስንሄድ፣ አንድ ሺ ካሬ መቼም ብቻቸውን የሚቀበሩበት አይሆኑም፣ ነገር ግን